ሰላም አለይኩም በርካታ እህቶች እኔ ጋር ላይቭ መጥተው ከእነዚህ ሁለት ዩቱበሮች ሰአዳና አሊ ብራቸውን እንደተበሉ ሲናገሩ ነበረ። ሙሉን ቪዲዮን ናቸው ግን እኔ በፈለኩበት ሰዓት ዛሬ አመት ይመስለኛል ሳዲ ቀይን የቀረው እንግዲህ እኔ ነው። በጣም ሰዎች ነው የመጡት። ግን ስሙት፣ እንዴት ነው ግማሹን ስታስገቢ ሙሉን ብር ቤተሰብሽ እቃ ግዙ ብለሽ ብትነግሪያቸው ብሩን ሳጨርሽ ይገዛሉ እንዴ? አለችኝ። በቃ ሊሆን ይችላል አልኩኝና ስላመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር፣ ያው ብዙ ዕቃ ነው የገዛሁት። እሷ ጋ ያለው ነገሮች ማለት ሙሉ የቤት ዕቃ ነው የገዛሁት። ያኔ ከማቆራረጥ ብዬ መንገዱም ዝግ ስለነበረ እኔ ካሽ ካሽ እየላኩላ ነበረ እቃውን ስገዛ የነበረው ማለት ነው። ለብዙ ሰዎችም እንትን ብያታለሁ፣ እምቢ አለችኝ። መጨረሻ ላይ ስልኬን ዘጋችብኝ፣ አሰረች ስልኬን ማለት ነው እስከ በኋላ ጭምር ማለት ነው። ስልኬን አሰሩ። ቤተሰብ ረመዳን ላይ ላኩኝ፣ ወልጄ ተኝቻለሁ አለች እና መለሰቻቸው። ሸዋል አስር አለች። ሸዋል አስሩን ማድረው፣ አሁን ሶስተኛ ወር ደርሷል ማለት ነው። ግን ያ ነገ ዛሬ፣ ነገ ዛሬ እያለች ብዙ ብር ነው ሷ በቃኔ ዳዳስ ደውያት አለውን አሰፊ የላት አለውን። በዩቲዩብ ራሱ ኮሜንት ስጽፍ ሚውት ታደርገኛለች። ያኔ ኮሜንት ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ስገባ ነበር ከምጽፈላችሁ ነው እነት ነው የሚሉ ብዙ ልጆች አሉ ከስር። እኔ እንደ ተበላው ሌሎች ልጆች እንዲበሉ ስለማልፈልግ ነው ከስር ኮሜንት ምጽፎ ነበረው ማለት ነው። ሌሎች እንዲማሩ ነው። እንደኔ ተበልተው እነሱ እኔም ተበልቼ እነሱ እንዳይበሉ። ግን በቤቷ በቲክቶክም በምንም ሚውት አድርጋኛለች። እኔ ሁላችንም ማለት ነው። እዚህ ጋር ያለነው ልጆች ማለት ነው። አሁን ያለነው ሶስት ነን። ያ ጉሩፕ አስረን በውስጥ ጠይቀናታል መልስ አላገኘንም። ነገ ዛሬ ነው የሷ መልስ ማለት ነው። እና እንደዛ ነው። ከአራት መቶ ሺህ በላይ ነው የኔ ብር ማለት ነው። የእሷ ጋር ያለኝ ሀቅ አራት መቶ ሺህ ብር ነው የእሷ ላይ ያለኝ ነው ነው አዎ ቀጥታ የመጅልሱን እንዲጀምር ማለት ነው። እያንዳንድ እዚህ ጋር የሚመጡትን ጠቅላላ አረግተሽ ደምሬ ደውዬ እኔ ለሰአዳ ለባሏ እነግራቸዋለሁ ይሄን ያህል ሰው መጥቶ ይሄን ያህል ብር ተጠይቃቸዋል እንድትመጡ ብያቸው እመጣለሁ። እንግዲህ መረጃ ለምትፈልጉ ይኸው የተለያየ ሬሲቶች ስልሳ ሺህ ሁለት መቶ ሺህ በጣም ብዙ ብር ነው፣ በብዙ ብር ነው የተቀበለችው፣ ዕቃውን አላካችላቸውም። እኔም በቀጥታ ስልክ ደው እያነሳችልኝ በቴሌግራም እናወራለች። ቴሌግራም ላይ ስልክ አታነሳልኝም በጽሁፍ ብቻ ነው የምታወራኝ። ለልጆቹ ለምንድነ ስልክ ማታነሺው ገንዘባችሁን ለምነሰቻቸውም ስላቸው የፈለገ ሰው እኔን ያናግረኝ ከአንተ ጋር ልናገርም ብላ ነው መልስ ስጠችኝ። ተጠንቀቁ። ስደት በአንድ ሻንት አይዞ ስደት በአንድ ለአንዳንዱ ውብ ጸጋ የብርሃን ዳና፣ ከጨለማው መስመር የመውጣት ጎዳና፣ ለአንዱ ግሩም ሐሴት የተስፋ ደመና፣ ለአንዱ ከባድ እንሰጽ ሁሉም ነገር መና፣ ከሀገር ወጥቶ ሰው ሀገር ልመና። ስደት የሕይወትን ትግል ወደ ላይ መቃተት፣ ወጣን ባለ ቁጥር ቁልቁል መንሸራተት፣ የኑሮን ስንክሳር የመመልከት ክስተት በብዙ ጉዳይ ውስጥ ጦር የማወጅ ክተት ስደት አትርፎ መመለስ ሀዘንና ንዴት ታማኝ ማንነትን መለወጥ በክህደት ለብዙዎቻችን እንደዚህ ነው ስደት። ይገርማል ስደት ስላልወጣህ ልብህ ስላልሞተ ምንም ቃል ብሰድር አይመስልህም ላል ስደት ግን ራስን ማሸነፍ ማጣትን ማድረግ ድል ዳዲ የሚል ኑሮን በግር የማስኬድ ግድ ለሰዎች በመኖር ሰው የመሆን እድል። ስደት እኔ የምልህ ጠይቃት ያችን ልጅ በመቼ እንድመጣች እድሜዋን ተስፋዋን ህልሟን ሙሉ እንዳጣች። ስደት እንዴት ነበር በልና ጠይቃት፣ ብዙ ትልሃለች ቃላትም አይበቃት። ስዴት እንደዚህ አንተ ግን ይታየናል እንጂ አይያዝ እንደሁ፣ ስዴተኛው ሁሉ ስራ ባይዘነጉም ለምን እንደው እንጃ ለውጥን አይፈልጉም። ትለናለ አይደል እንዲህ ከመሰለ ተውን አታልጉምጉም አታውቀውም አንተ የስዴትን ትርጉ ቶ አታልጉም። ለለውጥ ነበረ ከአገር የወጣ ነው ግን ቤተሰብ ብለን የእኛን ተስፋ ተተን ለሌሎቹ ኖር ነው። አየህ ስደት ማለት ክር ሆኖ መንደድ፣ ሻማ ሆኖ መቅለጥ፣ ትንሽ ሆኖ መጓዝ፣ ምርኩዝ ይዞ ማምለት፣ አፈርትቶ መጥቶ የሰው ድንጋይ መፍለጥ። ስደት እንደዚህ ነው። ግባ የኔ የሚሏትን ውብ ጀንበር ፍለጋ በላብ በደም በእድሜ የሚከፈል ዋጋ ያውም እየገቡ ከስንቶች መንጋጋ ስደትን መጋፈጥ አለው ብዙ አደጋ። ስዴት ያው ስዴት ቆላ ቢሆን ደጋ። ለማንኛውም ግን የትሄደ ቢሏችሁ ተራምዷል በሏቸው። ወደ ረጅም ጉዞ በብዙ ትዝታ ውስጡ እየተናጠ አዝኖና ተክዞ ህልም፣ ኃላፊነት፣ ናፍቆትና ተስፋን በአንድ ሻንጣ ይዞ ተራምዷል ብሏችሁ በኑረዲን ምኑ ልአረብ መሊተኛ ሰላት ሰላም ካስጠነቀቋቸው በጣ

አሽርኩ ቢላህ በአላህ ማጋራት ነው ሁለተኛው ደግሞ ቁቁል ዋሊደይን በአላህ ማጋራት እንግዲህ አብዛኞቻችን በአላህ ማጋራት የሚባለውን ነገር ዘንግተናል ግን ሁላችንም ልናስጠነቅቀው የሚገባው በአላህ ማጋራት የሚባለው ነው አንድ ሰው በአላህ ካጋራ ሰራው በአጠቃላይ ይበላሻል ቢሰግድ ቢጾምም ቢል በአላህ ማጋራት የሚባለው ነገር ካለበትም ሁሉ ነገሩ ይበላሻናሉ ሁለተኛው ደግሞ ምንድነው ቁቁል ዋሊደይን ወላጆቻ የወላጆቻቸውን ሀቅ የወላጆቻችንን ሀቅ መጠበቅ ግዴታችን ነው። ኡፍ ማለት ራሱ አይፈቀድልንም። በምንችለው አቅም ቢርልዋሊዴ ወይም ደግሞ የወላጆቻችንን ሀቅ ልንሞላ ይገባን። አሁን ለአሁን ላይ በሶሻል ሚዲያ በተለያዩ ነገራቶች ተጠቅመን ተጠምደን ከአጠገባችን ያሉ ቤተሰቦቻችንን ራሱ የምንጠይቅበት ሰዓት አጥተናንና ጥንቃቄ እናደርግ። ከዛ ወጀለስ አሉ ቁጭ አሉ። ወከነ ሙተኪአን ያለመለተኛ ቁመው የነበረ ቁጭ አሉ። ፈኳለ ከዛ በኋላ አሉ አላ አዋጅ አለሆኑ ወቀውሉ ዙር የውሸት ንግግርን አደራችሁን አሉ። የውሸት ንግግርን አደራችሁን እያሉ መደጋገም ጀመሩ። ፈማዛለ ዩከርሩሃ ያለ መልእክተኛ ለ ስላት ሰላ ይህም ከማለት አልተወገድም። ሀታ ቁልነ ለይተ ሰክት ም ነው ዝም ባለ እስከምንል ድረስ ያለ መልእክተኛ ህን ንግግር ከማለት አልተውም አሉ። ወቀውሉ ዙር እሚለው ማለት ነው። አላ ወቀውሉ ዙር ያለ መልእክተኛ አዋጅ አደራችሁን የውሸትን ንግግር አደራ እያለላ መለተኛ ሌ ሰላት ሰላም ተናገሩ ማለት ነው። እና ከውሸት እንራቅ። አሁን በብዛት እንደ ቀላል ነገር በቀልድም ቢሆን እንደ ቀላል ነገር አይተ ነው የምንዋሸው ነገር አለ እና በምንችለው አቅም ከውሸት ልንርቅ ይገባል። አላ ስብን ታላ መጨረሻችንን ያሳምርልን፣ ከሽርክ ይጠብቀን፣ ከወላጆቻችን ሀቅ ይጠብቀን፣ እንደዚሁም ከውሸት ይጠብቀን። መጨረሻችንን አላ ያሳምርለ አላ ያፈዘኩም። አሰላሙ አሌይኩም አሰላሙ አሌይኩም ወራህመቱላሂ ወበረካቱ ዝሙተኛዋ ተብላ እስከምትታወቅ ድረስ አጸያፊ ስራ ላይ የነበረች ሴት ለውሻ ውሃ በመጠጣቷ የምድን ከሆነ አንድ ሙስሊም ከመንገድ ላይ ሰዎችን አዛ ያደርጋል ብሎ ያሰበውን እንቅፋት በማስወገዱ ጀነትን የሚወርስ ከሆነ አንድ ሰው ብዙ ቦታ ሳይስጣት በተናገረው ንግግር የአላህ ሱብሃነሁ ወተዓላ ውዴታን የሚያገኝ ከሆነ መቶ ሰው የገደለ ነፍሰ ገዳይ ወደ አላህ ሱብሐነሁ ወተዓላ ተውበት አድርጎ ባለበት ቅጽበት ሞቶ የጀነት መላኢካዎች የሚያነሱት ከሆነ ታዲያ እንዴትን የናንችለ ኸይረ ስራ እንዘናጋለን? በእርግጥም እነዚህ ሰዎች እንደኛው ሙስሊሞች ነበሩ። እንደኛው ሶላት ይሰግዱ ነበር፣ ጾም ይጾሙ ነበር። ነገር ግን ለመዳናቸው ወይም ደግሞ ጀነት ለመግባታቸው ሰቢ ሆናቸው ነገር ምንድን ነው? እዚህ ጋር የተጠቀሰ ወይም ደግሞ ቅጽበታዊ ስራቸው ነው ማለት ነው። በተውሂል ላይ ያደራችሁን በተውሂል ላይ እንጠንክር። በማስከተል የትኛውንም ኸይር ስራ በመስራት የቻልነውን ሞክር ይቺ ምን አላት ብለን አናስመልጣት ከስራዎቻችን አላህ ሱብሃነሁ ወተዓላ በየትኛው ነፃ እንደሚያወጣ ወይም ደግሞ በየትኛው ጭነት እንደሚያስገባን አናውቅም ደግሞ ማወቅ ያለብን ነገር ስራ በበዛ አይደለም ስራ ይበዛ ትርጉም የለውም ኢኽላስ ከሌለው ስለዚህ ኢኽላሳችንን እናሳምር አላህ ሱብሃነሁ ወተዓላ በኢኽላስ ከሚሰሩት እንደዚሁም ደግሞ የሰሩትን ስራ አላህ ሱብሃነሁ ወተዓላ ከሚቀበላቸው ባሮቹ ያደርገን ሰላ ለይኩም ወራህመቱላሂ ወበረካቱ። ሁሉም ሙስሊም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እወዳለሁ ይላል። ግን የአላህ መልእክተኛ ዓለይሂ ሰላቱ ወሰላምን ትዕዛዝ ይከተለን እሱን በማስረጃው የምንመለከተው ይሆናል። እራሳችንን በዛ መሰረት እንገመግማለን፣ እውነት የአላህ መልእክተኛ ዓለይሂ ሰላቱ ወሰላምን እየተከተልን ነው የሚለውን ነገር ለማየት ማለት ነው። ሁላችንም የአላህ መልእክተኛ ዓለይሂ ሰላቱ ወሰላምን ከወደድን ሸፋዓቸውን እንፈልጋለን እሳቸው እንዳማልሉን ካለስፋ ነት ጋር እንዳስታርቁ እንፈልጋለን። የትንሳኤ ቀን እና የዚህን ነገር የሚያሟለው ምን አይነት ሰው ነው? እሳቸውን ሸፋ እንዳገኝ ወይም በእሳቸው ሸፋ ደስተኛ እንደሆነ የሚያደርገው ነገር ምንድን ነው? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ ያላ መልዕክተኛ ምን ይላለው? አስዓዱ ናሲ ቢሸፋዕት የውም አልቅያማ የትንሳኤ ቀን በኔ ሸፈዓ ደስተኛ የሚሆነው መንቆለ ላ ኢላሀ ኢላ አላህ ከአላህ በስተቀር በሀቅ የሚመለክ አምላክ የለም ያለ የብቻ አይደለም። ሊሰን ሚን ቀልቢህ ከልቡ ከልቡ በትክክል እህላስ ኖሮት ወይም ደግሞ ከልቡ አምኖበት በስነ ስርዓት በትክክል ከአላህ በስተቀር በሀቅ የሚመለክ አምላክ የለም ያለ ሰው ይህ ሰውዬ አሰዓዱና ሲሆነ በጣም ደስተኛ ሆነ፣ በነቢ መሐመድ ሰለላሁ ዐለይሂ ወሰለም ሸፋዓ ማለት ነው። ስለዚህ ከሽርክ መራቅ አለበት። እንግዲህ የሁሉም ነገር የሚፍታህ ተውሂድ ነው ማለት ነው። ላኢላሃ ኢለላህ የምትለዋ ቃልናት ማለት ነው። እችን ደግሞ ካሊ ሰሜን ቀልቢ ከልቡ በስነስርዓት አምኖበት ከሽርክ እንዳለ ጥርት ብሎ ላይ ለህልላህን በብቸኝነት ሲመሰክርና በዛ ነገር ላይ ሲያምን ነው። ስለዚህ ይህንን ነገር በትክክል ይዘነዋል ወይ የሚንሉ ራሳችንን እንፈትሽ። ከትንሹም ሽርክ ከትልቁም ሽርክ ከቢድዓም ከተለያዩ ነገራቶች ርቀናል ወይ ራሳችንን እንፈትሽ። እንሻላ አላህ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ የአላህ መልክተኛ ሰለላሁ አለይሂ ወሰለም ወይም ደግሞ ሲናገሩ እንዲህ ብለዋል አን አቢ ሰኢድ

አሽርኩልአስር እኔ የምፈራላችሁ ትንሹን ሽርክ ነው አሉ። እሱ ምንድነው ተብሎ ሲጠየቁ አሪያ ብለዋል። ይውልኝ ማለት ነው ምንሰራቸውን ኢባዳዎች በአጠቃላይ ሰዎች እንዳያሞጎስን ወይም ደግሞ ሰዎች እንዳይውልን ብለን ከሆነ አላህ ዘንድ ተቀባይነት አይኖረው ማለት ነው። ማንኛቸውም የምንሰራቸውን ኢባዳዎች ለአላህ ስብሃነ ወተዓላ ብለን በእኽላስ ልንሰራቸው ይገባል። እነዛ ከሆነ ስራችን ያማረ ይሆናል አላህ ዘንድም ተቀባይነቱ ይኖራቸዋል ማለት ነው። ከሰገድን አይቀር ዘካ ከሰጣን አይቀር ማንኛቸውንም ኢባዳዎች ካደረግን አይቀር ንያችንን በስነ ስርዓት አስተካክለን በእኽላስ እንሰራ ይገባል ማለት ነው። አላህ ሱብሓነሁ ወተዓላ ከሪያ ከይውልኝ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአሚና ኢትዮቱብ ተከታታዮች እንደምን አላችሁ ዋላችሁ፣ እንደምን አደራችሁ። ውድ ወገኖቼ እንዲሁም ክርስቲያን ወገኖቼ፣ ሐባይዎች እህቶቼ፣ ወንድሞቼ በያላችሁበት ሰላም ጤና ይስጥልኝ። እና ዛሬ ትንሽ ለማለት ነው የመጣሁት የአነጋገሩ ወይም ደግሞ የክህሎቱ የሚልኝ ግን ዛሬ የተሰማኝን ስሜት ልናገር ነው የመጣሁት፣ በአሊና በሰአዳ ዙሪያ ማለት ነው። እንዲ አሊና ሰአዳ ማለት ነው ሱብሓንላህ፣ እናንተ ማለት ነው እንደው እንደው ሲጀምር እንደው ሲጀመር ወላ እንደ ፎቶቸው ተለጥፎ ሳይ በጣም ነው ደነገ። እንደ በነገራችን ላይ አልከታተላቸውም ም ፎሎወርም በቲክቶክ ም ይሁን በዩቱብ እኔ አይደሉም ሰብስክራይብም አላደረኳቸው ግን በፊት ገና እንደተጀመረ ብዙ ይወራላቸው ነበር ግን አሁን ሲጀመር ይሄ ልጅ ሰአዳ የምትባል የሆነች አንድ ያቺ የመሰለ ሴትዮ አላጀበችኝም። ግን እኛ ሰው ስንባል ማለት ነው ገንዘብ ስናገኝ እንዴት ነው የምንቀየር? እንዴት ነው ሁሉንም ነገር የምንረሳ? ሞትን ረሳችሁ እናንተ። እዛች ቀብር መተኛ ተረሳችሁ። እሺ ያም ይቅር። እናንተና ስራችሁ ናቸው የምትገቡባት። ማንም ከማንም የሚያግዝም የሚገባም የሚል ምክንያቱም ያ የራስ ስራ ነው የሚያገኘው። ማለት ግን እናንተ አሁን እንደኛው በአረብ ሀገር ስትቃጠሉ ነበረ፣ ከሰው ቤት ሽንት ቤት ስትፈገፍጉ ነበር። ባልና ሚስቱ ማለት ነው ያም ሁሉ ረስታችሁት፣ ያ ሁሉ ረስታችሁት። አሁን እናንተ ያ ሀገራችሁ ገብታችሁ እዚህም ደረጃ እኮ የደረሳችሁበት ብታውቁት ማለት ነው ብታውቁት ኖሮ በአላህና ያኔ በኛ በመዳም ቅመሞች ነበር ዕቃ እንገዛለን እያላችሁ ሰው ሀላስን ይሄም ሂጄ እንትን ከምንገላታ እነሱ ገዝተው ያደርሱልኝ እየተባላችሁ ነበረ የሚሄድላችሁ፣ እነሱ እየላኩላችሁ። ግን እንዴት ነው ሰው የበላበትን እጅ የሚነክሰው? እንዴት ነው ሞትን የሚረሳ? ሀስቢየሏህ ወኒዕመል ወኪል እንዴት ነው እናንተ አሁን ወልዲያችሁ፣ አሁን አንቺ እንኳ ሀርሻ አሁን ሁለት ወለድሽ ማሻአላህ፣ መጀመሪያ አንድ ያለች ሶስት ሆኑ። እንዴት ነው ልጆቻችሁን የሀራምን ብር የምታበሉት? እረሳችሁታ ሞቶ መቀበርን፣ ታስሮ ተገንዞ መግባትን እረሳችሁት። እንዲ በዚህ ደረጃ ዝቅ ማለታችሁ ምን አይነት ናችሁ? አላህ ስብሓነሁ ወተዓላ የሰውን ገንዘብ ምን ያህል እርም እንዲያደረገብን የሰውን ሀቅ ወላይ ተገርማላችሁ። እኔ በጣም ነው የገረመኝ ሳያችሁ ፎቶ ደነገጥኩኝ። እንዴ! በዚህ ደረጃ በቃ ሰው ሌባ ሆኗል ማለት ነው። ሌቦች ሌባ ሁላ ሌባ ሁላ ሌባ ሁላ እያላችሁ ስሩባችሁ፣ ሌቦች ናቸው ግን፣ ተዋረዳችኋት። ደግሞ እናንተ የሰውን ገንዘብ ትመልሳላችሁ፣ ወዳችሁ ሳይሆን በግዳቸው ነው መመልሱት። ሀስቢ ላ ወና መልወኪል እናማ ማለት ነው። አልጨረስኩም ገና። እንዲሁን የምለው ግን ስቅቅ አላለሽም ተኝተሽ እኔ እንዴት ነው መከዳው ላይ ራስሽ ያረፈው? ውስጥሽ ምን ያህል ነው ያኔ ውስጥሽ አልተጨነቀም? እንኳን በዚህ ደረጃ የነዚህ ሁሉ ገንዘብ በልተሽ አይደለም የአንዲ ሰው ሳላቅ እንኳ አንድ ትሪያል በስህተት ከመጣ ወላ ልቤሽ አይለኝም። መተኛት አልችልም፣ እጨነቃለሁ። ራሴን እያካበርኩ አይደለም፣ እኛ ተነግረናል የሰው ሀቅ ምን ያህል እሳት እንደሆነ። ነሚማ ነገር ማዋሰድ መላስ እዛ እዚህ ማድረግ ወላሂ ላዚም እና እንዴት ነው አንቺ እንደ እንዴት ነው እኔ ወላሂ ስሰማ፣ ልጅቲቱ ማለት ነው ከሙቢ ቤት ገብታችሁ ማዳመጥ ትችላላችሁ? ሶስት ዓመቴ ሶስት ዓመቴ ሶስት ዓመቴ ሁለት ዓመቱ እቃ እንዴ ምን ነው አንቺ፣ እናትዋ ረሳሽ፣ ሞተን ረሳሽ እንዴ ሞተን ረሳሽ። ጠይብ እሷ ሴት ናት። እሺ አንተ ምን ጨመርክበት? አንተ ዘረጦ ወንድ ነህ። አንተ የሰው ገንዘብ የሰው ሀቅ ሚስትህን በስነ ስርዓት ማሳደር ያለብህ አንተ ነህ። እሷ ይሄን እንኳን በተሳሳት ምን ብለሽ ነው የምትሳሳችሁ ብለህ መናገር ያለበት ሞተር ራሳችሁ። ወይ እናንተ ተመካክራችሁ አን እንደት ተቀመሻ አላ ተባረካለ ተቀይረዋል፣ አምሮባቸዋል። ለካ በሰው ገንዘብ ነው። አውዙ ቢላ ጥሬ ግሬ ሀሰው ቤት ተንከራትቼ እበላለሁ እንጂ የሰውን ገንዘብ ሰርቄ በልቼ እንዲያምርብኝ አልፈልግም። ምክንያቱም የአሁኑን ሳይሆን ነገጧት ሞት አለ። ሞትን አንርሳ። ሰው የሆናችሁ በሙሉ ሞትን አትርሱ። ኩሉ ነብሲን ዛይቀትል ሞት፣ ማንኛውም ነፍስ የተባለች በሙሉ ነፍስ ያላት በሙሉ ሞትን ቀማሽ ናት። ስለዚህ ይህን አትርሱ። ይህን እንዴት ረሳችሁት ነው እኔ የገረመኝ ማለት ነው። እንዴት ረሳችሁት? ስብሓን አላህ ወላሂ ማድሬ ምን እንደምል እህቶቼ፣ ግን ለፍታችሁ ጥራችሁ ግራችሁ የተበላችሁ አብሽሩ። ወደው ሳይሆን በግዳችሁ ይመልሷታል። ወደው ሳይሆን በግዳችሁ ይመልሷታል። አብሽሩ አህባቢ፣ አላህ ሱብሐነሁ ወተዓላ ከእናንተ ጋር ይሁን፣ ጤናችሁን ይስጣችሁ፣ ገንዘባችሁንም ባይ ጠሪቃ ወደው ሳይሆን በግዳችሁ ይመልሳሉ። ምክንያቱም ሃያ ሰው ፊት ሃያ ሰው እጅ ገብተዋል እዛ ላይ ደግሞ እናንተ ሁሉም ነገር ስላላችሁ ምስክር የሚሆን ያ ባንክ ብር ልካቸው ያስገባችሁበት ደረሰኝ በፖሊስም ተይዘው ማማቀቅ ይችላሉ እስር ቤት፣ ገንዘባችሁም ተመልሶ ማለት ነው። አብሽሩ። ግን እዚህ አይነት ነገር ሁላችሁም እንደው ባካችሁ የሰውን ገንዘብ ራቁ። አምስት ሳንቲም ብትሆን የሰውን ገንዘብ መራቅ አለብን። የሰው ሀቅ ሀቅ ነው። እንኳን አይደለም ገንዘብ በሰው ላይ ያልተሰራውን ስራ በመዋሸት ለእኛ ምን ያህል ወንጀል እንደሚያመጣብን ሁላችንም እናውቃለን። ስለዚህ አላህን እንፍራ፣ የፈጠረንን ጌታ እንፍራ። ነገ ጠዋት ሞት አለብን ብለን ማሰብ አለብን። ሞት አለብን ቢያሰን ካሰብኩ ሀመጥፎ ነገር እቆጥባለሁ። ምክንያቱም ሞት አለው ለያቺ ጨን ለማስቀመጠን እንደ በዚህን ደረጃ ዝቅ ማለት አይከብድም ደግሞ አይታችሁት፣ እንዴት ተብሎ ከአረብ ሀገር ተቃጥረን ገንዘብ እንደምናገኘው እያወቃችሁት፣ ያላዩት ቢናገሩም ቢሰርቡም ቢበሉም ምንም አይመስለኝም። ምክንያቱም አላዩትም፣ ሀገሩ እንዴት ተብሎ እንደሚገኝ ብሮ። እናንተ ግን አይታችሁታል። ማእታችሁ ስትሟቀቁ ነበር፣ እዚህ እንደኛ ሟቃችኋንም መስቢ የላ። አሁን አመል ወኪል ወላሂ፣ ይገርማል። እኔ በጣም ነው ያጀበኝ። አላህ ከሰው ገንዘብ የሰውን ሀቅ ከመብላት የራሴንም ሀቅ ከማስበላት በአላህ እጠብቃለሁ። አላህ ስብሓን ወተዓላ በያላችሁበት በያለንበት ይጠብቀን። የኢትዮጵያ ኢትዮብ ተከታታዮች ሁላችሁንም ወዳችኋለሁ፣ አመሰግናለሁ። ጀዛኩም አላሁ ኸይረን። ላይክ ሼር ኮሜንት እያደረጋችሁ አበረታቱኝ። እንግዲህ ራስ በራሳችን እንደጋገፍ፣ ራስ በራሳችን እንጠቃቀም፣ ሼር ላይክ እያደረግን በኮሜንት በስነ ስርዓት በታማኝነት ራስ በራሳችን እንበረታታ አላለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።